ብዙ ናቸው። ደበረሽ። ከሴት ጋር ነው የተገኘት፣ አይደለ? ከሴት ጋር ስላላጣ አይደለ እልሽ። ቀጥልበት፣ ምን አገባኝ እኮ። ምንም ካላገባሽ አጭቅጭቅኛ በዚህ ጉዳይ። ዛሬ እንግዲህ ቡራን አይተነዋል ማለት ነው። ቡራ እንኳን ደህና መጣህ። እንግዲህ ሃይሚና ፍፄም ከብሩ ጋር ሁነው ተገናኝተዋል ማለት ነው። ያለውን ሁኔታ እንግዲህ ዛሬም ሲነጋገሩ ሰምታችኋል። የዚህ ቪዲዮ አላማው ምንድን ነው? ምንድን እየተሰራ ነው? እውነት ብሩ ከሃይሚ ጋ ሁኖ የደበቃት ነገር አለ ወይስ ከዚህ በፊት የነበረ ነገር ነው? ሃይሚስ ለምንድን ነው ለማሳየት ፍቃደኛ ያልሆነችው? አሳይኝ ሲላት ህሊና ያቀዋል እያለች የምትከራከር በምንድን ነው የሚለውን በራሴ የራሴን ሀሳብ መስጠት እፈልጋለሁ። በነገራችን ላይ ብዙም አልከፋኝም። ማለት እንደ ትናንት ነው ቪዲዮ፣ እንደሰሞኑ ነው አይደለም። እና ከመጀመሪያው እስከ አሁን እስካሉበት ያለውን የቪዲዮውን ሁኔታ ለመናገር እፈልጋለሁ በዝርዝር። ስለዚህ ቪዲዮን እስከ መጨረሻ በማዳመጥ ሀሳብ እንድሰጡም እፈልጋለሁ ማለት ነው። በሻላችሁ ታቅም ግን ቪዲዮን አዳምጡ ማለት ነው። ሳትሰሙ ኮመንት ብሰጡ ምንም ትርጉም የለውም ቤተሰብ ማለት ነው እና ሰላም ሰላም እንዴት ናችሁ? አለን እንግዲህ። ቪዲዮውን ስጀምሩ በላይክ ጀምሩ። አዲስ የሆናችሁ ቤተሰብ ሁኑ ቻናሌንም ሰብስክራይብ አድርጉ። የጨረቃ ቤተሰቦች የምር ሰብስክራይብ አታረጉም፣ የምሬን ማለት ነው እና ሰብስክራይብ አድርጉ። የምታበረታቱኝ ነባር ቤተሰብ አላችሁ፣ በጣም አመሰግናለሁ። እንግዲህ ወደ ዋናው ቁም ነገር ስመጣ ከብሩክ ልጀምር ብሩክ እንግዲህ ዛሬም ጠይቋታል ማለት ነው። ምንድን ነው ያየሽውን ነገር ንገርኝ ብሏታል። እሷ ደግሞ ህሊና ያቀዋል። ህሊና ስለሚያቅ እኔ ለምን እነግርሃለሁ፣ ትናንትም የተናገርኩት ስለ ገፋፋኝ ነው። ከዚህ በኋላ ባለጉዳዩን አመጣ አመጣለሁ ብላለች። ባለ ጉዳዩዋ ልጅ እንግዲህ ከዚህ በኋላ ሀይሚ እንደምታመጣት አስፈላጊ ከሆነ ያችን ልጅ ማን እንደሆነች ሀይሚ ልታመጣት ነው ማለት ነው። እኛም በጉጉት ነው የምንጠብቅ ነገር ግን እስኪ ወደ ኋላ መለስ ስላደርጋችሁ እና ሀይሚ የሰራችሁ ቪዲዮ ከመጀመሪያው ማለት ነው ማለት ደብዳቤ ጽፋለት ለብሩክ ከአዲስ አበባ መሄድ እንደምትፈልግ የነገረችውን ቪዲዮ ለማስታወስ ልፈልግ። ማለት ያን ደብዳቤ ስትጽፈው ሀይሚ ብሩክን አይወክልም ብላለች። ማለት የተፈጠረው ችግር ብሩክን አይወክልም፣ የገጠመኝ ችግር በራሴ ነው ከእሱ ጋር እንሂድ እንዳለለው እሱ የጀመረው ነገር ስላለ ነው ብላ መታለች አይሚ ማለት ነው። ሶ ይሄ የራሷ ከሆነ ከዛ ደግሞ በበነገው በቃ የደበከኝ ነገር የለም ወይ የሚል ወደ ብሩክ ጥያቄ መጥቷል። እንዴ አንተን አይጨምርም ብለኸኝ፣ አንተን አይወክልም ብለሽኝ፣ አሁን እንዴት ነው አንቺ ደብቀሽኝ በመሄድሽ ሳትነግሪም በመሄድሽ እኔ ለምን ብዬ በምጠይቅበት ሰዓት አሁን ደግሞ የደበከኝ ነገር አለምትኝ ምንድን ነው ግራ አጋባሽኝ? ብሎ በሁለተኛው ቪዲዮ መልስ ሰጥቷል ማለት ነው። አዎ አሁን ወደ ሶስተኛ ቪዲዮ ወደ ትናንትናው ልምጣላችሁ ማለት ነው። እና ትናንትና እንግዲህ ሀይሚ በተናገረችው መሰረት ብሩክ የሆነ ነገር እንደደበቃት እና ከሴት ጋርም እንደሆነ ከሀይሚ ጋር ከተገናኙ በፊት ይሁን አሁን ይሁን ግልጽ አላደረገችም ማለት ነው። ዛሬ ሰምታችሁ ከሆነ ከእኔ ውጭ ምንም ሴት አታውቅም ወይ? ሴት ታውቃለህ ብላስ ተጠይቀው ከአንቺ ጋ ሁኜ ባለሁበት ሰዓት ከሌላ ሴት ጋ የተላላትኩት ወይም የሆነ ነገር ያደረግኩት ነገር ካለ ልቀጣ አምጪና ሳየኜ ብሏታል ማለት ነው አያችሁ ብሩክ ከሷ ጋር ሆኖ ባለበት ሰዓት ምንም አይነት ነገር ስተት እንዳልፈጸመ ይሄው ተናገረ ማለት ነው አለ እያለች ነው ሀይሚ ደግሞ ሀይሚ ደግሞ አሳየኝ ያላት ነው ብሩክ አሳየኝ አንቺ ካላሳየሽኝ እንዴት ላቅ እችላለሁ እኔ ምንም የሰራሁት ስተት የለም ግን ደግሞ ካሳየሽኝ ይሄ ነገር እንዲ እንዲ ነው ዘመኑ የተራቀቀ ነው ፎቶሾፕ ሊሆን ይችላል ፎቶ ልከውልሽ ይሆናል አቀናብረው ስለዚህ አሳየኝ እና እውነቱን ልወቅ ሲላት ህሊናህ እያወቀው ለምንን ያሳይሃለሁ? ከዚህ በኋላ በአንተ ጉዳይ እጄን አልሰድም ባለ ጉዳዩን አመጣለሁ ብላለች ልጅቱም ማለት ነው። እና ስለዚህ ቤተሰብ እስኪ ምን ተረዳችሁ? ማለት እኔ ማለት እንደ ትናንት ነው ሀይሚ ስትናገር እንደዛ የደበቀኝ ነገር አለ ከኔ የሚፈልገው ነገር አቶ ነው ወይ እኔ እንደ ሌሎቹ ሴት እኔ ለእሱ የምገባው አይደለም ወይ እኔ ምንድን ያጎደልኩበት ምናምን ስትል እኔ ተሰምቶ የነበር ቤተሰብ ግን አሁን ይሄ ነገር እሷን ማሳየት አትፈልግም። ማለት ኢቨን እንኳን ከካሜራ ጀርባ ለብሩክ ለምንድነው የማታሳየው? ሀይሚ ይሄ ነገር እውነት ከሆነ ማለት ነው። ኢቨን እንኳን ብሩክ ከአንጅ ጋር ባለውበት ሰዓት ያደረግኩት ነገር ካለ ልቀጣ ብሎ ዛሬ የተናገረ ማለት ነው፣ ሰው ምንም ነገር አያደርግም ብሩክ። እኛ እያልን ያለ ነው ብሩክ ከሀይሚ ጋር ከተገናኘ ጀምሮ በፍቅር አይን ከሌላ ሴት ጋር ምንም ነገር አያደርግም ነው ይህም ብታምኑም ባታምኑ ማለት ነው። ነገር ግን ያለፈ ነገር ካለ ከሀይሜ በፊት ያለፈ ነገር ካለ ቢነግራት ጥሩ ነው። ያለፈ ነገር ካለ ማለት ነው። ግን ደግሞ መናገር ካልፈለገ ያ ነገር በቃ ማስታወስ ምንም መናገር ካልፈለገ የተወው የተዘጋ ፋይል ከሆነ ይሄ ምንም ሀይሜን ያን ያክል የሚያስኬዳት ወይም ግዴታም የለም። ገብቷቸዋል አይደል? ነገር ግን እኔ አሁን እንደተረዳሁት ከሆነ እኔ አሁን እንደተረዳሁት ከሆነ ማለት ስራ ነው እየሰሩ ያሉት፣ ምንም ብትሉ ማለት ነው ማለቴ ስራ ይስሩ፣ ችግር የለውም። ግን ደግሞ ብዙ ቤተሰብ በቃ ሀይሚን እንዴት ነው ሀይሚን ደብቆ ከሌላ ሴት ጋር ምናም ምናምን በሚለው ብሩክን ብዙ ትችት እየተቻችሁ ነው። ሀይሚንም ብዙ ነገር እያላችሁ ነው። ለምን ስሙን አጠፋሽ ምናምን በሚለው ማለት ነው። ሀይሚን ስላለ የብሩክ ስም አልጠፋም። በነገራችን ላይ በትክክለኛው የሚረዳው ኦዲንስ፣ የብሩክ ስም አልጠፋም። ለምን ብሩክ አያደርገውም እያልነን ያለ ነው። ስለማያደርገው ማለት ነው። ስለዚህ ሀይሚ የብሩክን ስም ለማጽዳት ፈልገሽ ካልሆነ በስተቀር ብሩክ ምንም ነገር አላደረግኩም እያለ ጥግ ድረስ እየተከራከረ አንቺ ደግሞ አለኝ የምትዩን ፎቶ ይሄ ነገር ትክክለኛ መረጃ እስካልሆነ ድረስ ስራ ነው እየሰራችሁ ያላችሁት። ስለዚህ በሆነው ነገር አልከፋኝም ለማለት እፈልጋለሁ፣ ቤተሰብ ማለት ነው። እናንተም ሀሳባችሁን መስጠት ትችላላችሁ። ስራ መስራት አለባቸው። ይስሩ፣ ችግር የለውም ግን ሀይሚ እውነት ብሩክን ታምነዋለች፣ እሱም ያምናታል። በዚህ ልክ እንዴት ነው ከእሷ ጋር ባለበት ሰዓት ከሌላ ሴት ጋር ምናምን፣ እንዲያውም እኮ ጸጉር ቤቱ ነው ወይ የጸጉር ቤቱ ነው ምናምን ሁላ ሲል ነበር ብሩክ እና እንደገና ደግሞ ሀይሚና ቡራ በዚህ ልክ እንዴት ነው በመሀላቸው መቼ ለብቻው ብሩክ ሁሉ ሀይሚ ለብቻዋ የት ውላ ነው ብሩክ ከሌላ ሴት ጋር ተገናኝቶ ይህን ነገር ሊያደርግ የሚችለው? ኢቨን ከሀይሚ በፊት ያለፈ ታሪክ እንኳን ቢሆን የበለው ነገር አይቀረኝም፣ ይነግረኛል የትምህርት ቤት ላይፍ ብዙ ነገርም ነግሮኛል ብላለች። ይሄን ለምን ደበቀኝ ካልሽ ደግሞ ብሩክ ምንም ነገር የደበቅኩሽ ነገር የለም እያለ ነው ማለት ነው። ስለዚህ እኛን በጣም እያስጨነቃችሁ እንደሆነ ግን ይግባችሁ፣ ሀይሚ እና ብሩክ ማለት ነው። የመሬን ማለት ነው ማለት ስራ ነው ስሩ፣ ችግር የለውም ግን ቢሆንም እኛ የብሩክን ስም አናጠፋም። ስለማያደርገው ማለት ነው አያደርግም በሚለው ነው። ሌላ ስም የሚሰጡት በደንብ የማይረዱ ወይም ደግሞ የሁለታችሁን መለየት የሚፈልጉ ናቸው። በነገራችን ላይ ብሩክ የመግቢያ ቪዲዮ ሲሰራ ምንድነው ያለው? አስተማሪ ነው ማለት የኔና የሀይሚን መላየት የሚፈልጉ ብዙ አሉ። አንድ ላይ እንድንሆን የሚፈልጉ ትክክለኛ ኦዲየንስ ቢኖሩም ትክክለኛ ኦዲዬንስ ቢኖሩም እኛ እንድንላይ ደግሞ የሚፈልጉ አሉ ብሏል ማለት ነው። ትክክል ነው። ይሄ በጣም አስተማሪ ነው። አሁን በሀይሚና በብሩክ መሀል ምንም አይነት የተደበቀ ነገር እንደሌለ በግልጽ እያሳያችሁ ነው። ገብቷቸ ኋላ ጠለቅ ብለው ሀሳቡን ለሚረዳው ሰው ሀይሚ በቃ ይህን ነው እያስተማረች ያለችው። ሲጀመር እኮ ሀይሚ መጀመሪያ ላይ እኮ ስራ ነው እዛ የመጣችው ስራ ይዛ መጥታ፣ በመሀል በአንድ ቀን ምን አይነት መረጃ በብሩክ እንዳገኘች ነው ግራ ያጋባን። መረጃ ያለኝ መረጃ ደርሶኛል የሚለው በተለይ ናታን ነው ናሄኒ ከሚባልሽ ጋር ፕራንክ ካረጋት ወዲህ ነው ሀይሚ መረጃ አገኘው ያለች። መጀመሪያ ግን ከብሩክ ጋር አይገናኝም የሚል ነው ለበኪ ቃል የሰጠችው። ይሄ ነገር ደብዳቤ ስትጽፍ ከብሩክ ጋር ምንም ነገር አይገናኝም፣ በራሴ ኬዝ ነው ብላለች። በሁለተኛ ቀኑ ነው እንግዲህ ተናዳ ይሁን ምን ይሁን በቃ የደበከኝ ነገር የለም ወይ ንገረኝ፣ እኔ ከምናገር አንተ ተናገር፣ ህሊና ያውቀዋል የሚል ነገር ይዛ የመጣች ብሩክ ድብቅ ነሽ ምናምን ሲላት ነበር። እና ብቻ ግን ይሄን ነገር ለማጽዳት ይሆናል ሀይሚ ይሄን ነገር የተጠቀመችው እንጂ ብሩክ ምንም ነገር እንደማያደርግ ግልጽ ነው። ምንም ማለት ነው። ስለዚህ ስራ ነው እየሰራችሁ ያላችሁት። ስራ ከሆነ በርቱ፣ እኛ ምናበረታታችኋለን። አሪፍ አሪፍ ሀሳብ ነው የምንሰጣችሁ፣ የምሬን ማለት ነው እና ግን እኔ ደንግጬ ነበር ማለት ብሩክ። በቃ እንዴት ነው በሀይሚ ላይ እንዴት ሊያደርግ ይችላል? በፍጹም አያደርገውም ስላችሁ፣ ደግሞ አንዳንድ ቤተሰብ እሱ ምንም አይደብቅ እሷ ምንም አደብቀውም እሱ ግን ሁሌ ድብቅ ነው ምትሉ አላችሁ እንዴ? ምንድን ነው ድብቁ? እስኪ ብሩክ አሁን ምን ይደብቃት ነገር አለ እንዴ ምንም ነገር የሚደብቃት ነገር አይኖርም አብረው ነው የሚውሉ አብረው ነው ቪዲዮ የሚሰሩት በቃ ምንም አይገናኙበት ከኔ ውጭ ምንም ነገር ማድረግ አይፈልግም ብላ ራሷ በአንደበቷ በቷ መስክራለች ሀይሚ ስለዚህ በየትኛው ጊዜ ነው በየትኛው ሁኔታ ነው ብሩክ ከሌላ ሴት ጋር ሆኖ የሚያሳልፍ ማለት ነው ምናልባሽ ከሀይሚ በፊት የሆነ ነገር ሊኖር እንኳን ይችላል አይዶን ነው እሱንም ብሩክ ካመነ ነው እኛ እንደ ሀሳብ ነው የምንሰጥ ስለዚህ ያም ሆነ ይህ በመሀላቸው ምንም አይነት ነገር ይኖራል ብዬ አላስብም ምክንያቱም ስራም ነው በአንደኝነት እየሰሩ ያሉት ሀይሚ ደግሞ ለማስተማር ብላ የመጣችው ነገር ሊኖር ይችላል የብሩክን ስም ለማጽዳት ምክንያቱም ብሩክ ከብዙ ሴቶች ጋር እንደዚህ ያደርጋል እንደዚህ ያረጋል ስለሚባል ሊሆን ይችላል